ፍቅር አባታችሁ ያብላችሁ እናንተ ደነዞች ማለት ነው፣ አህዮች ማለት ነው። ምንም ማታስ አእምሯችሁ ኤክስፓየር ይሆነ። በቃ ኤክስፓየር ሆኗል። ኦሬዲ ሙቷል ማለት ነው። ዳይ ዳድሩ በቃ ሙቷል፣ በቃ ላይነሳ ሙቷል። አብዴት ማድረጋችሁ አትችሉም። ስዊች አርጋ ስዊች ኦፍ አርጋችሁ እንደገና መክፈት አትችሉም። ኦሬዲ በቃ ሙቷል። ወዳችሁም ጠልታችሁ ሩታ ማለት ነው። ማንጫጫት ከፈለገች ታንጫጫዋለች። አለሽ ሚዲያው ማቀዝቀዝ ከፈለገች ደግሞ ታቀዘቅዘዋለች እያንዳንድሽ ማለት ነው እያንዳንድሽ ማለት ነው በዚህ ሁለት ቀን የተሰራ አይዲያ ሲጀመር ስራ መሆን እያንዳንድሽ ታቂያለች እያንዳንድሽ ነው የምታቂ ማታቂ ከሆነ ደግሞ ታምኔል እይ ብለናቸዋል እስኪ ታምኔል አይታችሁ እንኳን እኔ ቆይ እኔ ብሎ ለማየት እኮ ትምህርት አያስፈልግም እኮ ለመመዛዘን ለማሰብ ነው ትምህርት እንጂ ለማየት ትምህርት አያስፈልገውም እስክርቢቶና ደብተር መያዝ አይጠበቅባቸውም ትምህርት ቤት መሄዳቸው አይጠበቅም ከአንደኛ እስከ አስራ ሁለተኛ መማር አይጠበቅባቸውም። እዩ። ለምት አይናችሁ ሚያይ አይን ካላችሁ፣ እዩ። አይናችሁ ከታመመ መነጽር አድርጎ እድሜ ላይ ቴክኖሎጂ መነጽር አለኩ የሚገዛ አርጉና፣ ቀረብ አርጉ አይናችሁን። ታምኔል አይታችሁ በቃ በቃ ስራ መሆን ተቀበሉት። ካልተቀበላችሁ ደሞ ዝም ብሉ። አብርሃም የሰራው ስራ እንዴት ረስታችሁ ነው ዛሬ ሩታን ለመውቀስ የተነሳችው? መኪና ይመለስላት፣ ወርቅ ይመለስላት እንዴ? ከወርቅ በላይ እኮ ሩታ ለአብርሃም ህይወቱ አልሰጠችውም እንዴ? ልጅ አልሰጠችውም እንዴ? ቆይኔ እናንተ እናንተ መቼም ከገረብ ተፈጥሯችሁ አላችሁም። ከሰው ነው የተወለዳችሁ። እናታችሁ ያለ ክብር ነው እንዲያሳደገቻችሁ። እናታችሁ ሳትሸለም፣ ለእናታችሁ ወርቅ ሳይደረግላት፣ መኪና ሳይገዛላት፣ ልብስ ሳይገዛላት፣ በራሱ ሳይገዛችሁ እናታችሁ ያሳደገቻችሁ። አባታችሁ ለእናታችሁ ሳያገባ እኮ ሚስቱ ነበረች። ከዛ እናንተ ስትወልድ እናት ሆነች እንደ ቆይ እንዴት ነው ሚስትና እናት ለምንድን ነው የምትለያዩ? እናንተ ሚስት እኮ ናት። እናት የምትሆነው ነገ ጠዋት ለወለደችልህ ሳይሆን ለወለደች ስጣት። ምን ማለት ነው እንዴ? ከወለደች እናትማ ወጥቶ ለወለደች ከወለደች፣ እናት እየኖረ እኮ ነው ወልዶ፣ ኢብን ወልዶ ማለት ነው ኢብን። እናንተ ዲቃላል ትሆኑ ትችላላችሁ። እያንዳንዶች ዲቃላ ናቸው ስጀመር እኮ ያለ አባት እናት ያደጋችሁ። ቢካዝ ከአባትና እናት ስታድጉ አባት ለሚስቱ የሚያደርገው ነገር ከእናቱ በላይ ነው። የሚያደርግላት ለሚስቱ የእናት ለብቻው የሚስት ለብቻው ቦታ አለ። እናት እንኳን አትፈልግም ለሚስት አድርግ ለልጆቹ አድርግ ነው የምትለው እናት። አንድ ወንድ ልጅ ደግሞ ትዳር ካደረገ እናቴ፣ አጎቴ፣ አክስቴ የሚባል አይሰራም። ከአባትና እናት ያደገ ሰው ይህን ነገር ያውቀዋል። አባት ማለት ደግሞ ወይ ባል ማለት ደግሞ የሚስቱ ግርማ ሞገስ ነው፣ የሚስቱ ጸጋ ነው። ሚስቱ ከፍ ብላ እንድታይለት፣ ሚስቱ የሚያኮራ የሚስቱ ክብር የሚጠብቅ ገባች፣ የሚስቱ ሞራል የሚጠብቅ ሚስቱን በቃ ከጓደኞቿ በላይ የሚያደርጋት፣ በቃ ባሌ ጀግና ነው የሚያስብል ነገር የሚያደርግላት ነው ባል የሚባለው። አብርሃም ሩታ እኮ እንዴ! ሂዱ ለፎሮ ኤግዛምፕል ስጣችሁ ለምሳሌ ልስጣችሁ፣ አብርሃም ጋር ሂዱ፣ አብርሃም ቤት ሂዱ፣ ሩታ ያለችበት ቪዲዮ እስኪ ከሶስት ሞት በታች ነው። እስክ በሉኝ። ሄዳችሁ እስኪ እዩት። አብርሃም ብቻው ሲመጣና አብርሃም ከሌላ ጋር ሲመጣ፣ አብርሃም ከሩታ ጋር ሲመጣ ቪው ልዩነቱ፣ እስኪ ሄዳችሁ እዩት። እስኪ ሩታ ቤት እስኪ ሄዳችሁ ቪው እዩት። ሩታ መኪናና ወርቅ መግዛት የሚያቅታት ይመስላችኋል እናንተ ይመስላችኋል? እውነት ንገሪኝ ካላችሁ ደግሞ ማለት ነው ትልቁ መኪና የሩት ነው። ትንሽ መኪና መልሰው እያላችሁ አይደለም? ትልቁ መኪናችሁ ውሰዱልን ትንሽ መኪናች ውሰዱልኝ፣ ትልቅ መኪናችን ደግሞ መልሱልን። ይሄ ነው እውነቱ። ትልቅ መኪና ሩታ አልቅሳ ሳታፈቅር አፍቅሬ ብላ የመጣችበት በየቤቱ እየሄደች ከነ ዳኔና ጽጋ የሰራችበት ኢቨን ዳኔ ማያቃት ማያቃት ማለት ነው ቦይፍሬንድ ዋኑ ተብላ ስሟ ጠፍቶ አልቅሳ ማለት ነው አልቅሳ ያመጣችሁ የራሷ ብር ነው የራሷ ነው። መኪናው ግን ባሏ ስለሆነ በባሏ ስም ተደርጎ ባሏ ይነዳው ነው ገባችሁ። ባሏም ብለዋል መኪና ገዛላት የህልማ መኪና ገዛላት ነው ያለው። እናንተ ግን ለመለያየት ከመጣችሁ ትልቁ ማኪናችን መልሱልን፣ ትንሹ እንሰዱልን በ አንፈልገውም። ወርቅ መሬት ላይ ስለተጣለ እናንተ አንጨረጨራችሁ ወርቁ ለምን ተጣለ ብላችሁ አብርሃም እንኳን ክብሩና ሚስት ክብር እንኳን ጥለዋል፣ አደለም ወርቅ ማለት ነው። እናንተ ግን ወይም የገንዘብ ነገር ወይም ደግሞ የሆነ የሚታዩ ጌጣጌጦች ነገር ከክብሩ አስበለጣችሁ የምታዩ ደደቦች ናችሁ። ስደት ተው ትምህርት ቤት እና ማለት ነው። ተው ትምህርት ቤትና ስደት የማያስተምራቸው ደደቦች ናቸው። እናንተ የሌለ ነገር ለማውራት የምትሄዳላቸው ሞር ደግሞ የአብርሃም በጎች ጅቦች ማለት ነው። አህያዎች ማለት ነው። ሞር ደግሞ አይቲንክ ሁለት ሰዎች አላችሁ እናንተ ማለት ነው። እናንተ ማለት ነው። ከነዛን መንዛራችሁ ነው እማጥባችሁ እናንተ አህዮች ማለት ነው። ማትረቡ ማለት ነው። በተለያችሁ ሱስ የምትባል ዲቃላ ማለት ነው። የዲቃላ ልጅ ማለት ነው። ባሌ ጌደ ሴት ልጅ ክብር የሌለሽ ወንድ ልጅ አፍቅራችሁ እናንተ ከእናንተ ባለጌ መሆናችሁ ያወቅኩኝ እኮ ማለት ነው። ወንድ ልጅ ከሚስት ነጥላችሁ ስትፈስቱት እኮ ነው። አንድ እስኪ ኢቨን ይሄ በስጋ ትገናኙ በምንም አትገናኙም። ከአብርሃም ጋር ኦዴኒስ ናቸው አይደለም? አንድ ኦዴኒስ ግን አንድ ወንድ ካገባ ኢቨን ባይወድለት ሚስቱ ያከብርለታል። ገባችሁ? ባትወዷት፣ ሩታ ልታከብሯት ይገባ ነበር። አብርሃም ከፈለጋችሁ አብርሃም ከፈቀራችሁ ግን ሚስቱ አትወዷትን አታከብሯትም። ሶ አብርሃም ስለምትፈልጉት ሪተርት ወደት አትችሉም። ኦረዲ ደግሞ አብርሃም ባልፎን በያቸዋለኝ ስራ ነው እንጂ አብርሃም በጣም ነው የሚወደት ሚስቱ ባይገርማችሁ ማለት ነው። ደግሞ አንድ ለአንድ ነው እኛ ጋር እንደናንተ አንድ ረአራት ምናምን እንደዛ የእናንተ ስድስት ስልሳ ስድስት ሐረካት እዛው ወደዛ። እሺ፣ ባሌጌ በተለይ ሱሱ ትባሃለ ትግራዊቲ ማለት ነው። ይናዓል ሸክ ልጅ አርፈሽ ተቀመጭ። ውሻ፣ የውሻ ልጅ በጣም ቆሻሾች ናቸው። ሩታ ለእኛ ተውልን። ሩታ ተስጣጠፋ እኛ ልንላት እናንተ አይመለከታችሁም። ከኮሜንታተር እስከ ጌስት እስከ ፖስት የምታደርጉ አይመለከታችሁም። ማኑስ አይመለከቱውም። ስለ ሩታ እኛ ነው እንጂ መውቀስ አለብህ። እናንተ አይመለከታችሁም። በቃ አይመለከታችሁም። ሄዱና